ሰላም ጤና ይስጥልኝ፣ ውድ የነጭሳል ሚዲያ ተከታታዮች፣ እንደምን ቆያችሁ? ዛሬም እንደተለመደው በሁለት ልብን የመጣውኝ እስከ መጨረሻው አብራችሁን ቆዩ። እንግዲህ የአልባ ግሩፕ ባለድርሻ አካላት ተሰብስበው የካንቱ ግሩፕ ተወካይን እየጠበቁ ነው ያሉት እና ማን እንደሆነም ለማየት በጣም ጓግቷል። በጉጉት ነው የጠበቁ የነበረው። በዚህ መሀል አሊሀንድሮ ገንዘቡ ከምን ደረሰ ብሎ ኤድዋርዶን ይጠይቀዋል። ኤድዋርዶም የቸኮልክ ነው አሊሀንድሮ፣ የካንቱ ግሩፕ ሰዎች ከጠየቁ መስ ሊኖረን ይገባል። ደህና አትጨነቅ አሊሀንድሮ፣ ምክንያቱም እኔ አስቀድሜ የተዘጋጅቻለሁ። ሙሉውን ገንዘብ አግኝተሀል። በፕሮጀክታችን ያመኑና አስፈላጊውን ገንዘብ ለማስገባት ፈቃደኛ የሆኑ አጋሮች አሉን። ያ ቃል ኪዳን ነው። ተጨባጭ መልስ መስጠት አለብን። ሉሲያም ልጄ ኤድዋርዶ አስቀድሞ እንደተዘጋጀ ተናግሯል። እባካችሁ ይህ ስብሰባ በጣም አስፈላጊ ስለሆነ መጨነቅ የለብንም ትላለች። ሉሲያ ትክክል ነች። አዲሱን ዳይሬክተር ለማዳመጥና ያቀድነውን ነገር ለማስረዳት እድሉን ከተጠቀምን ምናልባት እርስ በራሳችን በተሻለ ሁኔታ እንግባባለን ብዬ አስባለሁ። ሂሜ ሬቤና አባቷ እየተነጋገሩ ነው። ሶፊያ ከሶፊያ ጋር ስለተጣሉ ሶፊያ አጠገቧ እንድደርስ ስላልፈቀደችላት አባቷ በመሀል ገብቶ እንዲሸመግልላት አባቷን የጨቀጨቀችው ነው። እኔ ሕፃኑ እንደተወለደ ከእሷ ጋር መሆን ስለምፈልግ ነው አባቴ። ሁልጊዜ ከእሷ ጋር መሆን እፈልጋለሁ። ልጇን ማቀፍ፣ መሳም እፈልጋለሁ። ይህንን ልታደርግብኝ አትችልም። እባክህ አባዬ ትለዋለች። ደህና እኛ ማክበር አለብን፣ የሶፊያን ውሳኔ ማክበር አለብን እና አንቺ ደግሞ እህትሽ የምትፈልገውን ማወቅ አለብሽ ስለ እርግዝናዋ ምንም እንዳልተናገርኩ ነግሬያታለሁ፣ ግን አልባሮ አወቀ። ነገሮች እንዴት እንደተከሰቱ አላውቅም፣ ግን የእህትሽን እምነት ስትከጂ የመጀመሪያሽ አይደለም። ምን ማለት ነው አባዬ እያለች አባት ጥነዋት ይገባሉ። ሰላም አደርግ። አልባሮ ምን እየሰራ ነው? አልባሮ የኤድዋርዶን ኮምፒውተር መረጃ እየሰረቀ ነበር። ለስብሰባ የሚሆኑ ዶክሜንቶችን እያዘጋጀው ነው። ላግዝህ እያለ ምን እያደረገ እንደሆነ ቀስ ብሎ ሰለለው። አይ ኤድዋርዶ ንብረቱ ሲነካበት አይወድም፣ ከሆነ እሺ ይላል። ሊውስ ማስክ እዛ የአልባ ግሩፕ ተሰብስቦ ወደ ነበረበት ቢሮ መጣ። ሰላም እንዴት ነው ማክስ እያሉ ሁሉም ሰላም አሉት። መቼ ተመለስክ? ዛሬ ነው የመጣሁት። እና እሺ አዲሱ ዳይሬክተር ማን እንደሆነ ንገረን አለችው። ደህና እሱ እየደረሰ ነው በእውነት እሺ፣ እናታውቀዋለህ አዎ፣ እንደዚያ እንበል። የምታምነው ሰው ነው ዳይሬክተሩ? ኤድዋርዶ ጠየቀ። እገምታለሁ፣ አዎ እያለ እየነገራቸው እያለ ሶፊያ በሩን ከፍታ ገባች። ግን እዚህ ምን እያደረግሽ ነው? ሄሚና ጮኸችባት። እኔ የካንቱ ግሩፕ ባለቤት እና አዲሷ ዳይሬክተር ነኝ ያለቻቸው። ይህ የማይሆን ነው። አሌሃንድሮም እባክሽ ሶፊያ ተቀመጪ ሲላ ኤዛቤላ አበደች። አይሆንም በፍጹም አይሆንም እያለች ተቃውሞ አሰማች። አትጨነቂ መቤት እኛም ስላለን። እባክና አዎ ስም ብሎ ውዥንብር መፍጠር ነው። እች ምን ስታውቅ ነው? ለራሷ ሚጌል የመረጣት በቂ ብቃት ስላላት ነው፣ እና አትጨነቂ ወይዘሮ ሂሜና እኛም አለን። ከዚያም ማክስ ውጭ ያሉትን ጠበቃዎች ሄዶ ጠራቸው። እና ከሁሉም ጋራ ውሳኔ ለመስጠት ማውራት አለብን ኤድዋርዶ ሲል ሂሜናም ይህ ከንቱ ነው የማይሆን ነገር አለችው። ይህ በቂ ነው ብዬ አስባለሁ። ይህ ሚጌል የወሰነው ነው እና ስራውን እቀጥላለሁ። ከካንቱ ቡድን እዳ ያለባችሁን ገንዘብ በማስመለስ ነው የሚጀምረው። የእሱን ገንዘብ በላፓዝ አዲሱን ሆቴል ቤላ ለመገንባት ተጠቅመንበታል፣ ኤድዋርድ አላት። ጠበቃዋም እና መቼ ነው የምትመልሰው አለችው። ያንን ገንዘብ የሚሰጡን አዲስ አጋሮች አሉኝ፣ ስለዚህ ኮንትራቶቹ እንደተፈረሙ ይሆናል። የተወሰነ ጊዜ ይወስዳል፣ ማንም ሰው ረጅም ሂደት እንደሆነ ያውቃል፣ ሄሚና ተናገረች። ግን ይህ ፈንድ ይህ ፈንድ ካልሆነ ምን ልታደርጊ ነው ሉሲያ ጠየቀች። ግን በፈንዱ ውስጥ ከሌቦች ጋር አንሰራም፣ ሶፊ አለች። ሁሉንም ስድቦች ለምን አናቆምም? ሉሲያ ተናገረች። እባካችሁ ቃላቶቻችን ንምረጥ። እንረጋጋሺ አሊያንድሮ ለማረጋጋት ሞከረ። ለሚጌል ቃል የተገባለትን እንድትፈጽሙ ብቻ ነው የምፈልገው ሶፊያ አለችው። አልቫሮ ምን ሆነ ጨርሰሃል? አይ የፋይሉን ቅጂ መጠየቅ አለብኝ። ሊውስ ቀስ ብሎ አልቫሮ ወደ ክፍሉ ሲገባ ግራቀኛ ቀኝ ያይ እና ኤድዋርዶ ክፍል ይገባና መረጃ ሰርቆ ወጣ። ለሚጌል ይህ ጥምረት በጣም አስፈላጊ ነበር፣ ግን እንደ ጠበቀው አልሰራም። ገንዘቡን ለማግኘት የሆነውን በደስታ ማጋለጥ እችላለሁ፣ አመሰግናለሁ፣ ይላል ማክስ። ግን አሊያንድሮ ብቻ ምን እየሆነ እንዳለ ቢያብራራ እመርጣለሁ። ይቅርታ ሶፊያ፣ አልሰማውሽም። የእኔና የእናቴን ስልጣን ልጥሽ ነው ቫኔሳ ስትላት፣ አዎ ልክ ነው። እንደ ሪፖርቱ ከሆነ በዚያ ገንዘብ በካቦ ፑልሞ መሬት እንደገዙ እና በላፓስ ግንባታ እንደጀመሩ ተረድቻለሁ፣ አይደል አለሽ። ጠበቃዋም አዎ ደህና፣ ነገ እንደ ተስማማ ነው። ዝውውሩን ካላደረጉ ከአንቱ ግሩፕ እነዚያ መሬቶች ይይዛል ይወስዳል። ምን እና ግንባታው ምን ይሆናል? ደህና የሚስማማን ከሆነ የሆቴሉን ግንባታ መቀጠል እንችላለን። አሁን ግን የካንቱ ግሩፕ ይሆናሉ መሬቶቹ። ደህና ያንን መወያየት እንችላለን። ከሁሉም በላይ እኛ አጋሮች ነን፣ እርስ በርሳችን መተማመን እንችላለን አይደለ ሉሲያ ስትል፣ እመቤት እውነቱን ለመናገር ከአልባ ግሩፕ መውጣታችን የተሻለ ይመስለኛል። በሚጌል ገንዘብ ላይ ቁጥጥር እንዳለሽ ማወቅ ምቾት አይሰማኝም። ዝውውሩን እየጠበቅን ነው። እንሄድ በላ ሶፊያ። ይዛቸው ስትወጣ አሊሃንድሮ ከፊቷ አቆመ። የዚህኔ አሊሃንድሮ በላ ይዛበላ ተጣራች። ልትከተለው ስትል ሉሲያ አስቀመጠቻት። አለንም የሆስፒታልሉ ሪፖርት ይሄ ሁሉ ብሎ ለማክስ ሰጠው። በጣም ጥሩ ይህ በጣም ይረዳናል፣ ብሎ ማክስ ይቅርታ ጠይቆ ከዚያ ክፍል ወጣ። አሌሃንድሮ እና ሶፊያ እያወሩ ነው። ሶፊያም ብዙ ነገሮች እያሰብኩ ነው ትለዋለች። መገመት እችላለሁ። በሚጌል ላይ ለደረሰው ነገር በጣም አዘኛለሁ እና በልጃችን ከአንቺ ልጅ በመውለዴ በጣም ደስ ብሎኛል። ሶፊያ አብረን ባንሆንም በጣም ጥሩ አባት እንደምትሆን አውቃለሁ ስትለው ነገሮች እንደዚህ መሆን የለባቸውም። በትክክል ለማድረግ አሁንም ጊዜ አለን አሊያንድሮ። የኩባንያ ችግር ከሚጌል ጋር ማስተካከል አለብን። እኔ ግድ የለኝም፣ ጠበቆችሽ ያስተካክሉታል። እሱን ለመክሰስ በሚፈልጉት ነገር ሁሉ እሱን የመጠየቅ መብት አላቸው። እኔ የምፈልገው አንቺን መልሼ ማግኘት ነው ይላታል። ስንት ጊዜ ነው የተነጋገርነው? አንቺ የተለየሽ ነሽ ሶፊያ። አዎ ምክንያቱም ከህይወት እንድርቅና ከኢዛቤላ ጋር ለመሆን ወስነሃል አይደል? ለአንቺ መከራ መቀበል አልቀጥልም። በጣም እየተሰቃየሁ ነው ሶፊያ፣ እባክሽ ይላል። እንግዲህ እንግዲህ ቤተሰቦቼ፣ የዛሬው ትዕይንት ይህንን ይመስላል። አሊሃንድሮም ሶፊያን የተለማመጣት ነው ያለው። አሁን ሚጌልም የለም እንግዲህ፣ በሰፊው ነው የሚያገኛት። ሶፊያም በርትታ የሚጌልን ሌጋሲ ለማስቀጠል በድፍረትና በእውቀት መጥታለች። ከዚህ ቀጥሎ የሚሆነውን ነገር ወደፊት ምናየው ይሆናል። ማክስም በታማኝነት እያገለገለ ነው የሚገኘው። የዛሬው ትዕይንት ይህንን ይመስላል። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህ ነጭ ሳር ሚዲያ ነው። በቀጣይ እስክንገናኝ ሰላም ቆዩ። ቻው።